ከሩካቤ መከልከል ግን በግዳጅነቷና በአራስነቷ ወራት ነው። ይኸውም አባለ ዘርን ከጥፋት ወገን ስለሚያገኘው ነው። ከዚህም ሥራ የተነሳ በማሕፀን የተጸነሱት ልጆች የሥጋ ደዌ ስለሚያገኛቸው ነው። እጮኝነትና ጋብቻ በፍትሐ ነግሥት ሰላም የእግዚአብሔር ቤተሰቦች እንዴት አላችሁ? ዛሬ አንድ ወሳኝ ቪዲዮ ይዘንላችሁ መጥተናል። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ አገልግሎታችንን ደግፉልን። እንዲሁ ይህ ጠቃሚ ቪዲዮ ለብዙዎች እንድደርስ ላይክ፣ ሼር ማድረጋችሁን እንዳትረሱ። ዛሬ ይዘንላችሁ የመጣ ነው ቪዲዮ ጩኝነትና ጋብቻ በፍትሐ ነገስት ምን ይመስላል የሚል ነው። ከሁሉ አስቀድሞ ግን ሰው የሚተጫጭ የሚጋባ ለምንድን ነው የሚለውን እንመልከት። አበው በፍትሐ ነገስት አንቀጽ ሀያ አራት ላይ ሰው የሚጋባ ለሶስት አበይት ምክንያት እንደሆነ ይገልጻሉ። አንደኛ ዘር ለመተካት እንደሚታወቀው የሰው ልጅ እንደ መላእክት ለዘላለም የሚኖር ህያው ፍጥረት አይደለም። እግዚአብሔር የሰጠውን ዕድሜ ሲጨርስ ወደማይቀርበት ዓለም በሞት ይወሰዳል። በዚህ ምክንያት የሰው ዘር ከምድር ጨርሶ እንዳይጠፋ እግዚአብሔር አምላክ በቸርነቱ ጋብቻን ሰጥቶናል። በዚህ ዘር ለመተካት ችለናል። በኦሪዘ ፍጥረት ምዕራፍ አንድ ላይ እግዚአብሔርም ባረካቸው እንዲህም አላቸው ብዙ ተባዙ፣ ምድርንም ሙሏት፣ ግዙአትም የባሕር አሳዎችና የሰማይ ወፎች በምድር ላይ የሚንቀሳቀሱትንም ሁሉ ግዙአቸው፣ ይላል። ሁለተኛ የዝሙትን ጾር ለማቅለል የሰው ልጅ በባህሪው እንስሳዊት ባሕሪ አለችበት፣ ይቺውም ዝሙት ናትና፣ በዚህ ምክንያት ሰው ወደ ኃጢአት እንዳይገባ እግዚአብሔር አምላክ በቸርነቱ ጋብቻን ሰጥቶናል። ይህንንም ሐዋርያው ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ ሰባት እንዲህ ሲል ይገልጸዋል። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኖረው፣ ለእያንዳንዱ ደግሞ ለራሷ ባል ይኖራት። በምኞት ከመቃጠል መጋባት ይሻላልና፣ ራሳቸውን መግዛት ባይችሉ ያግቡ ይላል። ሶስተኛ ድካምን ለማቅለል ወይም ለመተጋገዝ የሰው ልጅ ብቻውን ሲሆን ብዙ ድካም አለበትና ባልና ሚስት ተጋግዘው ሰርተው ኑሯቸውን ያሸንፉ ዘንድ እግዚአብሔር አምላክ አሁንም በቸርነቱ ጋብቻን ሰጥቶናል። ይህንንም ጠቢዩ ሰሎሞን እንዲህ ሲል ይገልጸዋል። ድካማቸው መልካም ዋጋ አለውና አንድ ብቻ ከመሆን ሁለት መሆን ይሻላል። ቢወድቁ አንዱ ሁለተኛውን ያነሳዋልና፣ አንዱ ብቻውን ሆኖ በወደቀ ጊዜ ግን የሚያነሳው ሁለተኛ የለውምና ወዮለት። ሁለቱም በአንድነት ቢተኙ ይሞቃቸዋል። አንድ ብቻውን ግን እንዴት ይሞቀዋል? አንዱም አንዱን ቢያሸንፍ ሁለቱ በፊቱ ይቆማሉ። በሦስትም የተገመደ ገመድ ፈጥኖ አይበጠስም ይላል። እንግዲህ የጋብቻ ዓላማ አሁን ከዘረዘርናቸው ውጭ መሆን የለበትም። ማለትም መልክን፣ ውበትን፣ ሀብትን፣ ዝናን የመሳሰሉትን ነገሮች ዓላማ አድርጎ መጋባት አግባብ እንዳልሆነ መጻሕፍት ይነግሩናል። ፍትሐ ነገሥት አንቀጽ 24 ላይም የማይናገር ውህመን ጢጥ ከሁለተኛ ግቢ የሚርቅ ከሆነ ለሚናገር እንስሳ ምን ያህል ይገባው ይሆን? ስለዚህም ነገር ያልተፈቀደች ስለሆነች ያችን ሕግ መጠበቅ ይገባል። ይህችም ክቡራንን ከክብራቸው ታዋረዳቸዋለችና፣ እነዚህም ካህናት ናቸው። ይህችውም ለእነርሱ የተናቀሽ ትሆናለች ብለዋል። ቀጥሎ በቤተ ክርስቲያን ጋብቻ እስከ ስንት ጊዜ ይፈቀዳል የሚለውን እንመልከት። በቤተ ክርስቲያን ጋብቻ እስከ ሶስት ጊዜ ይፈቀዳል። ማለትም በመጀመሪያው ጋብቻ ባል ባልና ሚስት ተስማምቶ መኖር የማይችሉ ከሆነ ተለያይተው ወደ ዝሙት እንዳይገቡ ማግባት አለባቸው። ሶስተኛው ጋብቻ ግን የተናቀ እንደሆነ ፍትሐ ነገሥቱ እንዲህ ሲል ይናገራል። ሶስተኛ ግቢ ግን የተናቀ ነው። ከዚህም በላይ በእኛ ዘንድ ሕጋዊ ጋብቻ የለም። በሁለተኛው ግቢ ወይም በሚበዛው በሶስተኛው ግቢ መሰብሰብ አይገባም። ይህ የተነገረ ግልጥ ዝሙት ነውና የጋብቻ ኩሃን ስለሚሻ ከተነገረው ቃል የተነሳ ይገለጻል። ይህ ከሆነ በኋላ የታወቀ ግንኙነቱ የፈቲውን ጾር ለማራቅ ወይም እግዚአብሔርን ደስ የሚያሰኘው ለእርሱም የሚገዛ ልጅ ለመውለድ ካልሆነ በቀር እንዳይሆን ይገባል ብለው በፍትሐ ነገሥት አበው ነግረውናል። ለጋብቻ ብቁ የሚሆኑበት እድሜም በፍትሐ ነገሥት እንዲህ ተገልጿል። የወንዶች አካለ መጠን ፍጻሜ 20 ዓመት ያም ባይሆን 25 ዓመት ነው፣ የሴቶች 12 ዓመት ያም ባይሆን 15 ዓመት ነው ይላል። ዳግመኛም የሚጋቡትም የሴትና የወንድ አካለ መጠን ያደረሱ ይሁኑ ወንዱ ሀያ ዓመት የሆነው ሴቷም 12 ዓመት የሆናት ይሆኑ ከዚህ በሌላ ኳሁን ያገባች ሴት የባሏን መገናኘት ካልተቀበለች የህግ ሚስት አትሁ ነው ብለው ሰለስቱ ሚት በፍትሐ ነገስት አሁንም ተናግረውናል በቀጣይ ደግሞ ከተጋቢዎቹ አንዱ በድንግልና ያለ አንዱ ድንግልናውን ያጣ ቢሆን ለአንዱ ማለትም ለድንግሉ ተክሊል ይደረግለታል ለሁለተኛው ግን ስርዓተ ቁርባን ብቻ ይደረግለታል ይህም አንቀጽ 24 ላይ አበው እንዲህ ሲሉ ገልጸውልናል ከሚጋቡት አንዱ ድንግል ቢሆን ብቻውን ይባረክ ይህች ሕግ ለወንዶችም ለሴቶችም በአንድነት ትገባለች ብለው ተናግረዋል። ባልና ሚስት ከሩካቤ የሚከለከሉባቸው ጊዜያት፣ ሴትና ወንድ ሊገናኙባቸው ስለማይገቡ ቀኖች ፍትሐ ነገሥት እንዲህ ይናገራል። በጥምቀተ ክርስትና ያነሱትን የልጁን ወላጆች ከመገናኘት ከለከሉ። ስለ ክብረ መንፈስ ቅዱስ በመዓልትም በሌሊትም ቢሆን የተቀደሱ የጾም ወራቶችን አታሳድፏቸው። በአራስነቷና በደሟ ወራት አትገናኛት። ጋብቻህ ያለ ህግ እንዳይሆን እግዚአብሔር በሙሴ አንደበት እንዲህ ብሎ ያዘዘህን አስብ። አንድ ሰው ግዳጅ ወዳገኛት ሴት ቢቀርብ ያለ ልጅ ይጥፋ ይሞቱም ብለህ ለእስራኤል ልጆች ንገራቸው። እነርሱም ንጹሕን ዘር ከግዳጇ ደም ውስጥ በመጨመራቸው አላከበሩምና፣ ስለዚህ ሥራም ወንድ ያለ ልጅ እንዲሞት አዘዙ። በከበረች በሰሞን ሕማማት ይችን ኃጢአት ለሚሰራት ወዮለት። እግዚአብሔር ለሰው ልጆች የሰራው ጋብቻ ግን ልጆችን ለመውለድ ብቻ አይደለም፣ ስለማይጠበቅ ፈቃድም ነው እንጂ። እግዚአብሔር አንድ ጊዜ የሚጠበቁበትን አንድ ጊዜ ፈቃዳቸውን የሚፈጽሙበትን ሰራ። ነገር ግን በርኩሰት አይሆን። ከሩካቤ መከልከል ግን በግዳጅነቷና በአራስነቷ ወራት ነው። ይኸውም አባለ ዘርን ከጥፋት ወገን ስለሚያገኘው ነው። ከዚህም ስራ የተነሳ በማሕፀን የተጸነሱትን ልጆች የስጋ ደዌ ስለሚያገኛቸው ነው። በፍትሐ ነገሥት የስጋ ደዌ ለምጽም አለ። በጾም ወራት መከልከል ግን ስለ ጾም የሚሆነው የፈቃድ አኳኋን ይፈጸም ዘንድ ነው። ይኸውም እንስሳዊት ነፍስን ከፍትት እንስሳዊት መከልከል ነው። በእርሷ ተዋህዳ ስላለች ስለ ነባቢት ነፍስ ክብር እንደ መንፈሳዊት ጠባይዋ ስራ፣ ሁሉም ለእያንዳንዱ ሰውነቱንና ልጆቹን ለመጠበቅ አጥፊ በሆነ በደም ወራት ሊከለከሉ ይገባል። በሰሙን ሕማማትም እነዚህ በመዓልትም በሌሊትም የሐዘን፣ የጾም፣ የብዙ ጸሎት ወራቶች ናቸውና። በቀሩት አጽዋም ግን ከምታቃጥል ፍቶት የተነሳ ድል የሆነ ቢኖር ሊልነሳትም የማይቻለው ቢሆን እርሷን ሊያርቅ ይገባዋል። መብል መጠጥ በተፈቀደባት በሌሊት ጊዜያቶች የፈትው ጦርን ያርቅ ይቆሩባት ዘንድ ከታዘዘች የመዓልት ሌሊት በቀር ብለዋል። ዘርን አለአግባብ ማፍሰስ ከሴትም ማሕፀን አውጥቶ በአፋ ዘር ማፍሰስን ስለመከልከል ይናገራል። ይኸውም ከመጽሐፍና ከልብ የሚሆን ነው። መጀመሪያው ግን ስለ ጋብቻ የሆነው የመጀመሪያው ፈቃድ አስቀድመን እንዳስረዳን ዘርን ለመተካት ካልሆነ በቀር አይጸናምና ዘርን የሚመስለውን ከማራቅ ጋራ እንግዲህ ሚስት ማግባት እርሱን የሚፈልጉት የማይገኝበት ትሆናለች። እንዲህ ከሆነ ለሚያገባ ሰው ሚስት ማግባትን መተው ይገባዋል። ሁለተኛውም በኦሪስ ስለተነገረው ስለ እግዚአብሔር ቃል ይናገራል። ከሴት ጋር የተኛ ዘሩንም ከእርሷ ያራቀ ቢኖር ከሞት አይዳ የይሁዳ ልጁ አውናን ከወንድሙ ሚስት ጋር በተገናኘ ጊዜ ዘሩን ከእርሷ አውጥቶ በምድር ያፈሰው እንደነበረ፣ ይህን ስራውን መስራቱም በእግዚአብሔር ፊት በጸና ጊዜ እንደገደለው መጽሐፍ ይናገራል። አፈወርቅም በዮሐንስ በማቴዎስ ወንጌል ትርጓሜ እንዲህ አለ ለተፈጥሯቸው ልጅ እንዳይገኝነ ሆይ ይጥራሉ። ይህስ ካሉት መታጣት ይከፋል። ይህም ክፋት ያሉት ይታጡ ዘንድ ነው። ይህም ዘርን አውጥቶ በማይሆን ቦታ ስለማፍሰስ ይሆናል። ጽንስንም ስለ መከልከል ስራይ በማድረግ መከልከል ኃጢአት እንደሆነ ሰለስቱ ምዕት እንዲህ አድርገው ገልጸውልናል። በአጠቃላይ ጋብቻ ማለት የተቀደሰና የተባረከ ዘር የሚተካበት መሆኑን ጌታም በማቴዎስ ወንጌል ምዕራፍ 19 እንዲህ ሲል ነግሮናል። ፈሪሳውያንም ወደ እርሱ ቀረቡና ሲፈትኑት ሰው በሆነው ምክንያት ሁሉ ሚስቱን ሊፈታ ተፈቅዶለታልን አሉት። እርሱ ግን መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው አለም ስለዚህም ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። የሚለውን ቃል አላነበባችሁ ምን? ስለዚህ አንድ ሥጋ ናቸው እንጂ ወደፊት ሁለት አይደሉ። እግዚአብሔር ያጣመረውን እንግዲህ ሰው አይለየው። እነርሱም እንኪያስ ሙሴ የፍቿን ጽፈት ሰጥተው እንዲፈቷት ስለምን አዘዘ አሉት። እርሱም ሙሴስ ስለ ልባችሁ ጥንካሬ ሚስቶቻችሁን ትፈቱ ዘንድ ፈቀደላችሁ፣ ከጥንት ግን እንዲህ አልነበርም። እኔ ግን እላችኋለሁ ያለዝሙት ምክንያት ሚስቱን ፈቶ ሌላዊቱን የሚያገባ ሁሉ ያመነዝራል። የተፈታችሁንም የሚያገባ ያመነዝራል አላቸው። እኛም ይህንን የጋብቻ ቅድስና አውቀን ጋብቻችንን እንድናከብር አምላከ ቅዱሳን ያግዘን። ሰላም። እግዚአብሔር ከሁላችን ጋር ይሁን። ሰላም።